ልጅ ነጼ ማለት ነው። የሮታ ልጅ ታሳድጋለች። ከዚያው አዲስ አበባ ሆነሽ እሺ። እንዲሁም እነሱ ሌላ ሰራተኛ ከሚያመጡ ይሻል ይሻልኝ፣ የሮታዬ ልጅ ታሳድጋለች። እንዴ ምን አይነት ፈጣጣ ነች ባክሽ! መቼም አልሄድም። እንዴት ልጅ ትለኛለህ? መጀመሪያውም ልታረግ አመጣኸኝ፣ አሁን ደግሞ ለምን ነው ልጅ የምትለኝ ብላ ፈጠጥ አላለችም? ፈጣጤት ማለት ነው። በቃ ተቀመጭ፣ የሮታ ልጅ ታሳድጋለች። አንቺ ምን አይነት ፈጣጣ ነሽ! ትባስ፣ አሁን ደግሞ ትባስ መታለች። እኔ እኔ እንጃ ዳኒና ጽጌ እኮ እንደዚህ ሲሰሩ ይሄን ያህል ፍጥጥ አላሉ። በጣም አይነ ደረቅ ናት። በጣም በጣም ከምላቸው በላይ እንጃ። ብቻ ኮሜንቱ ግን ደግሞ ደስ የሚለው እንዳለ ወደ ሶስት ሺ ወደ ሁለት ሺ ኮሜንት፣ ሩታ ሮታ እንዴት ትቃጠኝ ይሆን አላውቅም። እንዴት ይሄን ኮሜንት እያየሽ በጣም ነው ጨጓራሽ የሚላት አይደለም። አብርሽ ደግሞ ብትሄድ ባትሄድ አስለና፣ አንተ ለምን ሁለተኛ ልጅቶን ያገኘሃት፣ ማግኘትም የለብህም ከእሷ ጋር ከሩታ ጋር ውሸት ተዳራሽ ነው ስትለኝ፣ እንዴት እንዴት እንደዚህ ትያለሽ ብለህ ፍጥጥ ለምን ማታረጋት? ኧረ እባካችሁ ከሩ ወይኔ፣ ሲያስጠላው ላይ በተለይ የዛሬው ደግሞ በጣም ያስጠላልኝ። እንደዚህ ደግሞ አትሳሚው እየመጣች ደግሞ እሱም ደግሞ ይሳማል፣ እሷም ደግሞ እየመጣች ደግሞ ሶስት አራቴ ደግሞ እያገላበጥ ትስማዋለች ማለት ነው። ምን ምሳም ሶስት አለብህ እንዴ? ወይኔ በላቸው፣ ወይኔ በላቸው። የሩታን ትግስት ግን በዚህ አጋጣሚ ሳላ አደንቅላት እኔ እንጃ አላልፍም። በጣም ትግስተኛ ናት፣ በጣም ጨዋ ናት። ስለ ሩታ ስም ደግሞ አታንሽ ሁለተኛ ማለት ነው። አብሪሽ ደግሞ ምን አስበህ ነው? ሰብስክራይብ አድርጓት። ምን አገባህ ማለት እኛ ሰብስክራይብ ብናደርግ ባናደርግ አንተ ብልህነ እኮ ደግሞ አናደርግ አይደለም። አንተ ለምንህነኝ ልናደርግ? በጥሩ ስራ ብትመጣ ሩታን እንደዚህ ለሚዲያ አሳልፋ እየሰጣች እያሰደበች እኛ እሷን ሰብስክራይብ ልናረግ አረ ጨጓራችሁ ለጥ ይበል። እኛን ዝምላችሁ እዚህ ጨጓራችሁ ለጥ የምታደርጉኝ ማለት ነው። ወይ ስራ ነው አትሉ፣ ወይ እውነት ነው አትሉ። በተለይ ደግሞ አብርሽ ደግሞ ለእሷ የሚሰጣት ክብር እናንተ ኮሜንታተሮች ደግሞ አንዳንድ አላቸው። አብርሽና ነጽ እውነት አላቸው ይዋደዳሉ። የሆነ ነገር አብርሽ ሩታ ሩታን ተዋትኝ አረ ባገሽ ተንጂ ማናያለሽ ኮስም ብሎ ከመሬት ተነስተው ከፍቅር ጋር ሲመጣ ፍቅር አብሪሽ ነው። ከነጽ ጋር ደግሞ ሲመጣ ደግሞ እውነት አለ። ሁለታቸውም ይዋደዳሉ። ቀስ ተረጋግታቸው አውሩና ከነጽ ጋር ይሁኑ። ራፈር ዝላ ላይ ደግሞ እናንተ መጥፎ መጥፎ ኮመንት የምትቆሙት ልጆች እረፉ ማለት ነው። እረፉ። አብሪሽ እና ሩታ መቼ መቼ ቢሆን አይለያዩም። በነገራችን ላይ ዛሬ ባቤላዊ ተሩታ መታ ነበር። በጣም ደስ የሚል ቆይታ ነበረ። እንግዲህ አቤልም እስካሁን ያው ከጎኗ ስለሆነ አብርሽ እንደፈለገ በዚ እንሸራሸራል በዚህ እንሸራሸራል ይመጣል፣ ግን አቤል ከጎኗ ስለሆነ በጣም ደስ ብሎናል። ባለፈው ሩታ ወደ አዲስ አበባ ማለት ወደ ሁለት ሀገር አልተን ነበረ። አቤል መሄድ የለብሽም ሁሉም ነገር ከዚህ ሆናችሁ ተፈርሳላችሁ ብለው ነበረ። ግን አሁን ሩታ ያለችበት እርጉዝ ስለሆነች ያው በጣም ከባድ ነው፣ እና ወደ ዘመዶቿ ትሄዳለች እኔ ሸኝሻለሁ ምናምን ነገር እያለ ነበር። ግን ጨርሻ ላይ አዳመጭ፣ ወደም አንድ አስር ደቂቃ ምናምን ነገር አዳመጭ ነው። ብዙ ግን የሰው ልጅ የሆነ በቃ ሲናገር እንደዚህ ያረጋ ብሎ፣ በተለይ ደግሞ ኤፍሬምን ወርዶበታል። አዎ ኤፍሬም በጣም ሰፈኛ ነው። ዛሬ መጥቶ ነበረ። ዛሬም ሩታ ጥፋተኛ ናት፣ ትናንትም ጥፋተኛ ናት። እረ ኤፍሬም ከሩታ ራስ ወረድ በል፣ ከሩታ ራስ ወረድ። አንተ ምንድነህ? አያሀት። እሷ ግን ስነስርአቷ ስነስርአቷን፣ አያሀት። አይደለም አንተ ለእሷ ይሄን አትላትም ነበረ። እሷም ኤፍሬም ይሄን ይለኛል ብላ አትገምተህም ነበር። አልገመተችም ግን፣ እስቲ ልለፈው ነው ያለች። ተውት በቃ፣ ልለፈው ነው ያለች። አያሽ ስነ ስርዓት በሁን፣ ስነ ስርዓት ከሩታ አንዳንዴ ተማሩት። እኛ ያናደደኝ አሁን የነጽ ነው ነዚ እኔ ውታጀራ አልሄድም፣ አንተ ካልሄድ አልሄድም። አንተ እኮ ወደ አዲስ አበባ ኮ ስታመጠኝ ከዚህ ላይ ከዚህ አብረን እንቀመጣለን ጊዜ እናሳልፋለን። አሁንም ከኔ ጋር ጊዜ አሳልፍ። ወይኔ ወይኔ ወይኔ! እኔ እኮ የሀገር ሽማግሌዎች ሲያዩ ሲሰሙ፣ ወይኔ መናቅ፣ ወይኔ መናቅ። አዱ በሌላ ነገር ብትመጡ እኔ ስለ እናንተ አፈርሁ ማለት ነው። በጣም ነው ያፈርሁኝ። እና ነዚህ አርፈሽ ተቀመጭ፣ አለ ድምፅ ካልሽ ደግሞ ማለት ነው አንድ ክላስ ምናምን ነገር ይዘጋብሽ ምናምን ነገር ከፈለግሽ፣ ያው የሮታ ልጅ ሳሳድግ ያለሽ በቃ ባጭሩ ሰራተኛ እናደርግሻለን። ሮታ እንደሆነች የሴት ወንድ ናትኝ። አይ እየሰራኩኝ እኔ አብሬሽን ማለት ሮታ ስራ ስትወድ አብሬሽን አገኛለሁ ካልሽ ሮታ እ እንኳን አበብ ለማንኛውም ያም ሆነ በጣም ጀግና ሴት ጀግና ጀግና ሴት ናት ማለት ነው። እንኳን የተነገራትንና በአይኖ አይታ የምታወቅ ናትኝ ናትች። ስለዚህ ለማንኛውም በጣም ያላት ዳና ቤተሰቦች እንግዲህ መጨረሻውን ፈጣሪ ያሳየን ያሮታል አለ ይጠብቃት። ደግሞ እንደዚህ ብለሽ መናገር የለብሽም እርጉዝናት መከሰስ አለብሽ። እንደኔ እንደኔ ይቺ ብትከሰስ እቺ ደረቅ እንጨት ማለት ነው። ደረቅ አያውሽ የቤት ነው የሚያመጣቸው። እኔ በጣም እኮ የሚገርምኝ ግን ያው ሆነ ከሩታ ማንም አይደርስም። ጨዋ ስነስርዓቷ አያቸው፣ እነዚያ አነጋገር አይችሉ ምን አይችሉ። ሩታ ኮ ስትናገር አፏን ቋጥባ የምትናገር የምታወራው ወሬ ብቻ በጣም ደስ ይላል። እና ብቻ ግን በጣም ያሳዝናል። የመጽ ነገር በጣም ነው የምታሳዝኝ ማለት ነው። እና ወደ ወታደራ ተሸኘ ተብለሻል። ሄጅ ሄጅ ልን ውጭ ልን ሌላ ነገር ምን ነው?